ዛሬው አዲስ ህይወት ልዩ ጥንቅራችን ደግሞ ስለ አንጀት መውረድ ወይም በተለምዶ አጠራሩ ሂርኒያ እየተባለ ስለሚጠራው ችግር መንስኤውና ሕክምናውን የምንቃኝ ይሆናል። በድጋሚ አብራችን ቆዩ። ሄርኒያ ብሎ ማለት ያው በተለምዶ በአማርኛ አጠራር ቦአ የምንለው ማለት ነው። ባልተለመደ መልኩ ወይ ኖርማል ከሆነ ውጪ ሰውነት የሆዳችን አንድ ክፍል ለምሳሌ አንጀት ሊሆን ይችላል፣ ወይም ደግሞ የሽንት ቱቦ ሊሆን ይችላል፣ ወይ በሴቶች ላይ ደግሞ የእንቁላል የሚያመርተው ፓርት አብጦ ሲገኝ ሄርኒያ እንለዋለን። ያ ማለት ምን ማለት ነው? ከሰውነታችን ቆዳ አለ፣ ከውጪ፣ ከውስጥኛው ስጋ፣ ከዛ በኋላ የውስጥ የአንጀታችን ክፍሎች አሉ። እነዚህ የአንጀታችን ክፍሎች በባህሪያቸው ሁሌ ወደ ውጭ መውጣት አይችሉም። ሁሌ የሆዳችን ውስጥ ነው በኖርማል ሁኔታ የሚቀመጡት። ግን አንዳንዴ በተለያየ ምክንያት ይሄ የሆዳችን ከቨር የሚያደርገው ክፍል ይሄ ቆዳ ስጋ፣ ምን ነው ያልኩት፣ በተለያየ ምክንያት በተፈጥሮ ምክንያት ሊሆን ይችላል ወይም ደግሞ ሰው ሰራሽ በሆነ ምክንያት ክፍተት በሚፈጠርበት ሰዓት፣ በዛ ክፍተት ይሄ አንጀት ወይም የሆድ የውስጥ ክፍላችን ወደ ውጭ ሲወጣ ሄርኒያ እንላለን። በአማርኛ አጠራር ቧ የምንለው ማለት ነው። ስለዚህ ይሄ ሄርኒያ የሚባለው ነገር እንደ የአይን ብዙ አይነቶች አሉት። የመጀመሪያው በሁለት የምንከፍለው በተፈጥሮ ምክንያት ይመጣና የሰው ልጅ ከኖረ በኋላ የሚመጣው ወይም በእንግሊዝኛ አጠራር ኮንጀኒታልና አኳርድ የምንለው ማለት ነው። ኮንጀኒታል የሚባለው በተፈጥሮ ምክንያት ብዙ ጊዜ ህጻናት ስለሚከሰት ነው። የመጀመሪያ እስከ አምስት ዓመታቸው በቀኝ ክፍል ወይ በግራ ክፍል ከሆድ በታች በኩል ባለው ክፍል ላይ እባጭ ነገር የአንጀታቸው ክፍል ወደ ውጭ ሲወጣ ቆዳው ከቨር ኖሮት ማለት ነው ሲወጣ ኮንጀኒታል እንለዋለን። አኳርድ ደግሞ የምንለው የሰው ልጅ ከኖረ በኋላ እድሜው ከገፋ በኋላ ወይ በኦፕሬሽን ምክንያት ክፍተት በሚፈጠርበት ሰዓት ቆዳው ላይ የሚወጣው አኳርድ እንለዋለን። የሆዳችን ክፍል ወደ ውጭ ቆዳውን ሳያልፍ ክፍተት ፈጥሮ ወደ ውጭ ሲወጣ ነው፣ ቧ የምንለው። ስለዚህ ለዚህ ለዚህ የሚያጋልጡት ዋነኛውና ተቀቃሽ ምክንያቱ የሰውነታችን ይሄ ስጋው ወይም ጅማት የምንለው መሳሳት፣ የመጀመሪያው ምክንያት በተለያየ በሳንባ ምክንያት ሊሆን ይችላል፣ በልብ ምክንያት ሊሆን ይችላል። ረዥም ጊዜ በሚያስሉበት ሰዓት የአሳል ሆድ ግፊት ይጨምራል። ይህ ግፊት አንጀት ወደ ውጪ እንዲወጣ ያደርጋል። ሌላኛው ሲጋራ ለረጅም አመት የሚያጨሱ ሰዎች ጥናቶች እንደሚያሳዩት ከሆነ ሲጋራ የሰውነትን የስጋ ጥንካሬውን በ30% ይቀንሷል ለረጅም አመት በሚጨስበት ሰዓት ስጋው ጅማቱ ይሳሳል። በሳሳ ቁጥር በዛ በኩል ይወጣል። ሌላኛው በተደጋጋሚ ብዙ እርግዝና የላቸው እናቶች 3፣ 4፣ 5 ከዛ በላይ እርግዝና በሚኖርበት ሰዓት እርግዝና ትልቅ በሆነ ቁጥር ሆድ ይወጠራል። ስጋ ይለጠጣል። ያ ይሳሳል። በሚሳሳበት ሰዓት በቀላሉ አንጀት ወደ ውጪ እንዲወጣ ይዳረጋል። ያው በተፈጥሮ ምክንያት የመሳሳት ጉዳይ ህጻናት ላይ እንደሚከሰተው ክፍተት በሚኖረው እሱ ዋነኛው ምክንያት ነው። ሌሎቹ ግን አኳየርድ የምንለው ወይ ከጊዜ በኋላ የሚመጡት የህርኒያ አይነቶች ግን ብዙ ነው። ምክንያት ህርኒያ አይነቶች እስከ ዘጠና ፐርሰንት የሚሆነው የኢንጓይናል ህርኒያ ነው። ይህ ኢንጓይናል ህርኒያ ደግሞ ብዙውን ጊዜ የሚከሰተው ወንዶች ላይ ነው። ወንዶች ላይ ሀያ እጥፍ ከሴቶች የበለጠ ይከሰታል። ይሄ የሚሆኑበት ምክንያት ከአፈጣጠር ነው። ኖርማል የሰው ልጅ እናት ሆድ ውስጥ ባለበት ሰዓት የዘር ፍሬ ያለው ሆድ ውስጥ ነው። ይሄ ዘር ፍሬ ልክ ልጁ ሊወለድ ሲል አካባቢ ከሆድ ወደ ከረጢት ውስጥ ይቀምጣል። ይሄ በሚወርድበት ሰዓት ክፍተት ሲፈጥር በተለየ መጠን ወንዶች ላይ ይከሰታል። ማለት ሴቶች ላይ እንደዚህ አይነት የተፈጥሮ ህግ ስለሌለ ወንዶች ላይ ይህ ፍሬው የሚያልፍበት ቀዳዳ ቀዳዳ ሆኖ ሲቀር ለኢንጓይናል ሄርኒያ የሚባለው በጣም ያጋልጣል። ይሄ ኢንጓይናል ሄርኒያ የምንለው ሴቶች ላይ መከሰት ቻንሱ በጣም ዝቅተኛ ነው።

ይህ ፌሞራል ሄርኒያ ደግሞ የሚባለው ሴቶች ላይ አስር እጥፍ ከወንዶች የበለጠ ይከሰታል ማለት ነው። ብዙ ጊዜ በሚወልዱበት ሰዓት የማህፀናቸው አካባቢ ስስ ስለሚሆን ፌሞራል ሄርኒያ የሚባለው ሴቶች ላይ በጣም ይከሰታል። ኢንጓናል ሄርኒያ ደግሞ የሚባለው በሀያ እጥፍ ወንዶች ላይ ነው የሚከሰተው ማለት ነው። ስርጭት ላይ ለመጨመር ያህል ይሄ ኢንጓናል ሄርኒያ የሚባለው ከሁሉም ኦፕሬሽን አይነቱ በአንደኝነት ኦፕሬሽን የሚሰራው በየትኛውም ተቋም ይሄ ኢንጓናል ሄርኒያ የሚባለው ነው ምን ያህል ሀገራችን ላይ ምን ያህል ዓለም ላይ እንደተሰራጨ የምናየው በሱ ነው። አጠቃላይ ከተሰሩ ኦፕሬሽን ውስጥ በአንደኝነት ይሄ ኢንጓይናል ሀርኒያ ነው። ሁለተኛ ጥናቶች የሚያሳዩት ዓለም ላይ አጠቃላይ ካሉት የወንድ ሰዎች ላይ እስከ 16 የሚሆነው በህይወታቸው ላይ ይሄ ኢንጓይናል ሀርኒያ ይከሰታል። የመጀመሪያው ምልክት የሚሆነው እብጠት ነው። እብጠት ይኖራቸዋል አካባቢው ላይ ወይም የሚጎትት አይነት ህመም እዛ አካባቢ ይሰማቸዋል። ይሄ እብጠት ከሌላው እብጠት በጣም የሚለየው ምንድን ነው? ቅድም እንዳብራራ ነው ህርኒያ ማለት በክፍተት ቦታ ከውስጥ ቀዳዳ ባለው በኩል አንጀት ወይም የሆድ ክፍል ሲወጣ ነው። ስለዚህ እብጠት የራሱ የሆነ ባህሪ አለው። እብጠቱ ብዙ ጊዜ ሲያስሉ፣ ሲያምጡ፣ ወይ ሲቆሙ እብጠቱ ይጨምራል። ሲተኙ ደግሞ ይሄ እብጠት ወደ ውስጥ ይገባል። ስለዚህ ወደ ውጭ የሚወጣ የሚገባ እብጠት ከተገኘ አሁን በጠቀስናቸው ቦታዎች የህርኒያ የመጀመሪያው ምልክት ነው ማለት ነው። ሁለተኛው ደግሞ የሚጎትት አይነት ህመም። ምክንያቱም በቀዳዳው በኩል አንጀት ስለሚገባ ገብቶ አንዳንዴ እስከ ፍሬ ማስቀመጫው ቀረ ድረስ ሁላ ሊገባ ይችላል። እንደዛ በሚሆኑበት ሰዓት አንጀት ይጎትተዋል። ስለዚህ ታካሚው በተለምዶ እዚህ ጋር የሚጎትተኝ ህመም አለ ይላል። ስለዚህ ዋና ዋና ምልክቶቹ እነዚህ ናቸው ማለት ነው። የምርመራው አይነት ሐኪሙ በራሱ የሚያየው ወይ በእንግሊዝኛ አጠራር ኢንስፔክሽን የምንለው ምርመራ አይነት ነው ማለት ነው። ብዙውን ጊዜ ታካሚዎቻችንን የምናገኛቸው ችግር ከተፈጠረ በኋላ ነው። እነዚህ ችግሮች ምን ምንድናቸው ነው? የመጀመሪያው ዳ ሀርኒያ የሚወጣ የሚገባ ነው። ይህ ሀርኒያ መውጣትና መግባቱን አቁሞ ወጥቶ አልመለስ ካለ ኢሪዲሰብል ሀርኒያ እንላለን። አንደኛው ችግሩ እሱ ነው። ወጥቶ አልመለስ ይላል። ከፍተኛ የሆነ ህመም ያመጣል። ሁለተኛ፣ ብዙን ጊዜ ይሄ ቦዋ የምንለው ወይ ሀርኒያ የምንለው ክፍተቱ በጣም ጠባብ ስለሆነ የሚወጣው አንጀት ወጥቶ አልመለስ ካለ አንጀቱ ይጨመቃል። አንጀቱ በሚጨመቅ ሰዓት ጋንግሪን ያመጣል። ሁለተኛው የአንጀት መታጠፍ ያመጣል። ስለዚህ አንድ ሰው የብሽሽቱ አካባቢ ወይም ከዚህ በፊት ኦፕሬሽን ተሰርቶ በዛ በኩሉ ውጥት ግብት የሚልባጭ በሚያይበት ሰዓት በአፋጣኝ ወደ ሐኪሙ ሄዶ ያለውን ነገር ተመርምሮ መፍትሄ መፈለግ አለበት ማለት ነው። ሕክምናው ያው እስካሁን በተረጋገጠው ብቸኛው የሕክምናው አማራጭ ለህርኒያ የሚባለው ኦፕሬሽን ነው። ምክንያቱም በውስጥ በኩል ክፍተት አለ። በክፍተቱ በኩል የሚወጣው ብዙውን ጊዜ አንጀት ነው። ይሄ ነገር በሚወጣበት ቅድም ያልናቸውን ችግሮች ስለሚፈጥር ያቺ ቀዳዳዋ ካልተደፈነች በምንም ተአምር ሊድን አይችልም። ስለዚህ እንደሌለው ህክምና የመድሀኒት ወይም ምናምን አማራጭ የለውም። ለዚህ ብቸኛውና ዋነኛው ህክምና አይነት ኦፕሬሽን ተደርጎ ያቺ ቀዳዳዋ ተዘግታ ፈውስ ማግኘት ይቻላል ማለት ነው። በተለምዶ ህብረተሰቦቻችን ቧ በማለት በየባህል ህክምና በየምኑ መታሸቱ ምኑ ምኑ የተለመደ ነገር ነው። ይሄ ግን ዘላቂ መፍትሄ አያመጣም። ምክንያቱም ክፍተቱ ካልተዘጋ ተመልሶ የመምጣት ችሎታ አለው፣ ተመልሶ ከባባድ ችግሮች የመምጣት ነገር ስላለው ለህብረተሰባችን ማስተላለፍ የምንፈልገው እንደዚህ አይነት በሚገጥሙ ሰዓት መጥቶ ተገቢውን የሆነ ህክምና ማግኘቱ የተሻለ ነው። የተፈጥሮን መከላከል አይቻልም፣ ምክንያቱም በተፈጥሮ ምክንያት ክፍተት ፈጥሮ በሱ በኩል ላህር ነው የሚመጣው። ግን ከጊዜ በኋላ የሚመጡትን መከላከል እንችላለን። ማማጥን በመተው ከፍተኛውን፣ ሲጋራ ማጨስን ሲጋራ በማጨስ በማቆም ሰውነትን በመቀነስ በተለያየ ምክንያት የሽንት ችግር ሲኖር ቶሎ ወደ ህክምና በመምጣት በውፍረት በመቀነስ ይህንን ነገር ሆዳችን ውስጥ ያለውን ግፊት በመቀነስ ሄርኒያ እንዳይመጣ እናደርጋለን። ሌላኛው ደግሞ በእኛ በኩል ህክምና በኩል የሚመጡ የኢንስሽናል ሄርኒያ የሚባለው አይነት ደግሞ ኦፕሬሽን በሚሰራባት ሰዓት ተጠንቅቆ በመስራት ይህንን ነገር መከላከል እንችላለን ማለት ነው።